ያለበት በጊዜያችሁ መስራት ያለባችሁ ነገር ስሩ። ወጣትነታችሁን ጊዜያችሁ እንዳይባክን በጣም ጥንቃቄ አድርጉ። ምክንያቱ ይሄ ጊዜ መቼም አይመለስም። መቼም ልጅነቱን ያልናፈቀ ሰው የለም። በቅርቡ እንደም ከጓደኞች ጋር እያወራው በጣም እንደ ድሮ ልጅ ብንሆን ምናምን እያለን እያወራን ነበረ እና አንዴ ጊዜ ከሄደ አንዴ ይሄ ወጣትነት ከሄደ አንዴ ኮንፊደንስ ሄሉ ታረቁ፣ እንደዚህ ሆኜ ነበረ እያላችሁ ታዝኑበት አላችሁ እንጂ ይሄ ጊዜ ተመልሶ አይመጣም። ስለዚህ ሰላም ደናችሁ፣ እንኳን ወደ ሳምራ ዩቱብ ቻናል በሰላም መጣችሁ። ይህ ሳምራ ዩቱብ ቻናል ይባላል። ስለ ሰልፍ ዲቨሎፕመንት፣ ሰልፍ ላፍ፣ ሰልፍ ኮንፊደንስ፣ እንዲሁም ስለ ሪሌሽንሽፕ፣ ስለ አንዳንድ ጉዳዮች እያነሳን የምንወያይበት የምንመካከርበት ቻናል ነው። ለቻናል ላይ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቪዲዮ መጀመር ትችላላችሁ። እንዲሁም ነባሪ የሆናችሁ ደግሞ ላይክ በማድረግ ቪዲዮ መጀመር ትችላላችሁ። አብራችሁ ይቆዩ። ባለፈው ቪዲዮ በራስ መተማመን ማለት መማለስ ነው፣ በራስ መተማመናችንን የሚያወርዱ ነገሮች ምንድናቸው ብለን ቪዲዮ ሰርተን ነበረ። በጣም ብዙዎቻችሁ ጥሩ የሆነ ኮሜንት ስሰጡኝ ነበረ። ዛሬ ግን ይሄ በራስ መተማመናችንን የወሰደን የነጠቀን ነገር ወይም በራስ ያለ መተማመን ስሜት ኮንፊደንሳችንን ሉዝ የምናደረገው በምን አይነት መንገድ ነው እንዲሁም ደግሞ ያን ሉዝ ያደረግነውን ያጣነውን በራስ መተማመን እንዴት አድርገን መመለስ እንችላለን የሚለውን በዛሬ ቪዲዮ በቂ መልስ ይዤላችሁ መጥቻለሁ። በተለይ ደግሞ እኔን የጠቀሙኝን እኔን የረዱኝን ሀሳቦች በዚህ ቪዲዮ የማነሳቸው ይሆናል። በራስ መተማመናችን እንዴት ልናጣው እንችላለን የሚለውን የመጀመሪያውን ሀሳብ ናንሳ። በራስ መተማመናችንን የምናጣው መጀመሪያ በቤተሰቦቻችን ሊሆን ይችላል። ስናድግ ብዙዎቻችን አታውሪ፣ አትናገሪ፣ መልስ አትስጭኝ፣ እንደዚህ አትበይ፣ አንቺ እንደዚህ አንቺ አታምሪም፣ አንቺ ምንም እውቀት የለሽም። ምናልባት ደግሞ ጎበዝ ተማሪ ካልሆናችሁ አንቺ ደደብነሽ አንቺ ምንም ትምህርት አይምሮሽ አይዝም እንደዚ እንደዚህ አታረጊም አንቺ ማውራታችም አንቺ ቀልጣፋ አይደለሽም የሚሏችሁ ከሆነ ከዛን ደግሞ በጣም የሚወቅሷችሁ ከሆነ ያለ ጥፋታችሁ የሚወቅሷችሁ ከሆነ ጥፋት ሳታጠፉ በዛ ጉዳይ ሌላ ሰው ከሆነ ተጠያቂ ሌላ ሰው ሆኖ በዛ ጉዳይ ሊጠየቅ የሚችለው እናንተ ግን ባላጠፋችሁ ጥፋት ባልበደላችሁ በደል ቤተሰቦቻችሁ የሚመቷችሁ ከሆነ የሚገርፏችሁ ከሆነ የሚሰድቧችሁ ከሆነ የሚያንቋሽሿችሁ ከሆነ ይሄ በራስ መተማመናችሁን በጣም የሚገለው ነገር ነው። ስታወሩ አንቺ ውሸታም ነሽ፣ አንቺ እንዲህ ነሽ፣ በጣም በልጅነታችሁ አንቺ ቀልቃላ ነሽ፣ ወይም ደግሞ ዝምተኛ ከሆናችሁ አንቺ ዘገምተኛ ነሽ፣ አንቺ ማውራታችሁም፣ አንቺ መግባባታችሁም፣ አንቺ ቀልጣፋ አይደለሽም የምትባሉ ከሆነ ያለ ጥፋታችሁ የምትገረፉ፣ የምትደበደቡ ከሆነ ሌላ ሰው ጥፋተኛ ሆኖ ለማስረዳት ስትሞክሩ አታስረጅኝ፣ አትናገሪ፣ እንደዚህ እንደዚህ ማለት አትችይም፣ ለምንድን ነው መልስ ምሰጭኝ የምትባሉ ከሆነ ኮንፊደንሳችሁን በጣም በጣም የሚገለው ነገር ነው። ብዙዎቻችን ኮንፊደንሳችንን ያጣ ነው ወጥተን ከሰው ጋር ኮሚኒኬት እንዳናረግ ወጥተን ከሰው ጋር እንዳንነጋገር ወጥተን ሀሳባችንን እንዳንገልጽ ያደረጉን ብዙዎቻችን ቤተሰቦቻችን ናቸው። ብዙዎቻችንን ኮንፊደንሳችንን የነጠቁት ቤተሰቦቻችን ናቸው። ይሄ በጣም ብዙ ኢትዮጵያውያን ላይ ያለ ነገር ነው። ጥፋት አጥፍተን ኤክስፕሌን እንድናደረግ አይፈቀድልንም። ዝም በ እየተባለ እንገረፍ እንችላለን። ሀሳባችን እንደዚህ እንደዚህ እንደዚህ ነው ብለን ማስረዳት አንችልም። ቤተሰቦቻችሁ የተናደዱበት የተያዘኑበት ነገር ካለ እላያችሁ ላይ የሚወጡ ከሆነ ያለ ጥፋታችሁ የሚያስደነግጧችሁ ከሆነ ስታድጉ ያ በጣም ኮንፊደንስ የሚገድል ነገር ነው ማለት ነው። ሌሎች ደግሞ ሌላው ደግሞ ጓደኞቻችሁ ለምሳሌ በልጅነት ትምህርት ቤት ውስጥ ሊሆኑ ይችላል። በጣም ቆንጆ ተማሪ ክላስ ውስጥ ሊኖሩ ይችላል። ቆንጆ ተማሪዎች ክላስ ውስጥ ሊኖሩ ይችላሉ። እነሱን እያነሱ እናንተን ደግሞ እያኮሰሱ የሚያወሩ ከሆነ እከሌ ቆንጆ ናት፣ እከሌ አስቀያሚ ናት እከሌ ጎበዝ ተማሪ ነው። እከሌኮ ሰነፍ ነው። እከሌኮ እንደዚህ ነው። እከሌኮ ዝርክርክ ነው የሚሏችሁ ከሆነ በጣም የሚያንቋሽሽ የሚያንቋሽሻችሁ ከሆነ ካደጋችሁም በኋላ ያላችሁ የገጠማችሁ ጓደኞች በእናንተ ማንነት፣ በጸጉራችሁ፣ በተፈጥሯችሁ፣ ባላችሁ ነገር፣ በእግራችሁ፣ በእጃችሁ፣ በብዙ ነገር ወይም ባላችሁ የሰውነት ቅርጽ የሚሰርባችሁ የሚያንቋሽሻችሁ ከሆነ እሷ እኮ እንደዚህ ናት፣ እሷ እኮ ይሄ ነገሩ አይመቸኝም፣ እሷ እኮ እንደዚህ ናት፣ እሷ እንትናው አይታችሁታል። በጣም እኮ ነው የሚያስጠላው፣ አቋማን ይሁት፣ በጣም ነው የሚያስጠላው፣ አካሄዷን ይሁት፣ በጣም ነው የሚያስጠላው የሚሏችሁ ከሆነ ይሄ በጣም ኮንፊደንስ የሚገል ነገር ነው። ካደጋችሁም በኋላ ኮንፊደንሳችሁ ሉዝ የምታረጉበት ነገር ነው። እሷ እኮ ሰርታ ለውጥ አችልም እሷ ኮ ገንዘብ መያዝ አችልም እሷ ኮ እንዲማድረግ አችልም ብለው ሰዎች ኮንፊደንሷችሁን ሊመቱት ይችላሉ ያኔ ደግሞ ልጅነት ልጅ ከሆናችሁ መገናዘብ ስለማችሉ ራሳችሁን ዲፌንድ ማድረግ ስለማችሉ ምናልባት ደግሞ እንደ አጋጣሚ በጣም አልፎ ተርፎ ደግሞ የሚማቱ ጓደኞች ከነበሯችሁ በግሩፕ ሆነው የሚሰድቧችሁ በግሩፕ ሆነው የሚያንጓጥጧችሁ በግሩፕ ሆነው ስታወሩ አለች ተናገረች ኮ እንዲ ያለች ኮ የሚሏችሁ ከሆነ ያለ ጥፋታችሁ በጀማ ፈጥረው የሚሰድቧችሁ የሚያንቋሻችሁ ከሆነ ይሄ በጣም ኮንፊደንስ የሚገድል ነገር ነው። በጀማ ከተማ ስትሰደቡ በጀማ የሆነ ነገር ስትባሉ ሰዎች ተሰብስበው የሆነ ነገር ሲሏችሁ ኮንፊደንሳችሁን ከሚገድል ነገር ነው ማለት ነው። ይሄ አንደኛው ነው። ሌላ ደግሞ ኮንፊደንሳችሁን የምታጡት ራሳችሁ በራሳችሁ ነው። የትም መድረስ እንደማዋች ራሳችሁን ከሰዎች ጋራ ኮምፔር እያረጋችሁ እከሌ እኮ ይሄን ይችላል፣ እከሌ እኮ እንደዚህ ያደርጋል፣ እኔ ግን አልችልም፣ እንትና ጎበዝ ስለሆነ ነው፣ እንትና ቤተሰቦቹ ቆንጆ ስለሆኑ ቆንጆ ስለሆነች የተሳካላት እንትና ቆንጆ አገር ስለሆነ የተሳካላት ብቻ እንደዚህ አይነት ሜንታሊቲ ካለ ትችላላችሁ ስለ ራሳችሁ ያላችሁ ማን አስተሳሰብ ስለ ራሳችሁ ያላችሁ አስተሳሰብ በጣም ዝቅተኛ ከሆነ፣ ለራሳችሁ የሚሰጡት ቦታ በጣም ከሁሉ ያነሰ ከሆነ ኮንፊደንሳችሁን የሚገል ነገር ነው። ለመስራት ለማድረግ እቅዳችሁን ለማድረግ ራሳችሁን ከሰዎች ጋር ለማወዳደር ግዴታ የሚሆንባችሁ ከሆነ ይሄ አንድ ኮንፊደንሳችሁን ራሳችሁ በራሳችሁ ሉዝ አርቃችኋል ማለት ነው። ከዚህ ጋር ተያይዘው ደግሞ ምንም ስራ ማትፈልጉ ከሆነ በሌላም ቪዲዮ ተናግሬ ያለው ራሳችሁ ላይ ምንም መጨመር ማትፈልጉ ከሆነ ራሳችሁን ለመለወጥ ምንም አይነት ጥረት ማታረጉ ከሆነ ሰነፍ ከሆናችሁ፣ ስንፍና በራሱ ኮንፊደንስን የሚነጥቅ ኮንፊደንስን የሚያጎድል ነገር ነው። ሰው ሰነፍ ከሆነ ሰው መስራት ማይፈልግ ከሆነ ሰው ባለው ነገር ተንቀሳቅሶ የሆነ ነገር ማድረግ ማይፈልግ ከሆነ ኮንፊደንሱ ሉዝ ያደርጋል። ምክንያቱም የሚሰራው የሚያወራው ነገር ስለሌለው ከሰዎች ጋር ተቀምጦም ይህን እናደርጋለው ይሄን ሰራለው ይሄን እላለው የምትሉት የራሳችሁ የሆነ ሀሳብ ስለሌላችሁ ኮንፊደንሳችሁን ሉዝ የሚያደርግና ኮንፊደንሳችሁን የሚያሳጣ ነገር ነው ማለት ነው። ስለዚህ በጣም ኮንፊደንስ ሉዝ የሚያደርገው ነገር ከምንም በላይ ይሄ ሁሉ ነገር እንዳለ ሆኖ ስለ ራሳችን ያለን አመለካከት ነው። ስለ ራሳችን ያለን እይታ ነው። ይሄ እይታ እስካል ተቀየረ ድረስ ራሳችንን መቼ መቼ መለወጥ አንችልም። ይሄ ለራሳችን ያለነውን የዝቅተኝነት ስሜት ራሳችንን ከሌሎች ጋር ኮምፔር እያደረግን ዝቅ የምናደርገው ነገር ማናቆም ከሆነ የትም መድረስ እንችላለን ብዬ በግሌ አላስብም። ስለዚህ ይሄን ነገርስ እንዴት ነው መቅረፍ ምችለው? ይሄን ነገር እንዴት ማስተካከል እችላለሁ? የምትሉኝ ከሆነ ቀጥሎ የማስቀምጥላችሁን ሀሳቦች በደንብ ስሙኝና ተግብሯቸው። እርግጠኛ ነኝ በጣም በጣም ትልቅ ለውጥ ህይወታችሁ ውስጥ ታመጣላችሁ። የመጀመሪያ ራሳችሁን አስከብሩ። ራሳችሁን አስከብሩ ስላችሁ ሰዎች ማለፍ የሌለባቸውን ገደብ ህይወታችሁ ውስጥ እንዳልፉ አታድርጓቸው። ራሳችሁን ማስከበር ዋና ዋና የኮንፊደንስ ቁልፍ ነው። በሰዎች ላይ በዙሪያችሁ ባሉ ሰዎች ላይ ራሳችሁን አስከብሩ። ያ ማለት ምን ማለት ነው? ሰዎች ስለናንተ እናንተ የሚናገሩትን ነገር መርጠው እንዲናገሩ አድርጓቸው። እንደፈለጉ እናንተ ላይ መናገር እንደፈለ እናንተ ማዘዝ እንደፈለጉ ላያችሁ ላይ አቃቂር ማውጣት እንደማይችሉ አሳዩቸው። ያ ማለት ከሰዎች ጋር ተጣሉ፣ ከሰዎች ጋር ሌላ አይነት ሰጣ ገባ ውስጥ ግቡ ሳይሆን በዙሪያችሁ ያሉ ሰዎች እንዳከብሯችሁ አድርጉ። ያ ማያደርጉ ከሆነ እነሱን ተዋቸውና ለእናንተ ክብር የሚሰጡ እናንተ ውስጥ ያለውን ነገር የሚያከብሩ ለእናንተ ጥሩ የሆነ ስሜት ያላቸው ሰዎች ጋራ ሁኑ። ይሄ በጣም ኮንፊደንሳችሁን ቢውልድ የሚያደርገው ነገር ነው። አንዳንድ ጓደኞች አንዳንድ ዙሪያችሁ ያሉ ሰዎች ሆን ብለው ቀና እንዳትሉ ሆን ብለው እንዳታወሩ ሆን ብለው የራሳችሁን ሀሳብ በነጻነት እንዳገልጹ ሆን ብለው የራሳችሁን ህይወት እንዳትናገሩ ውስጣችሁ ያለው ነገር እንዳታወጡ የምትፈልጉት ነገር እንዳትሰሩ ያደርጋሉ። ይሄ ኦቪየስ ነው። ብዙዎች ጋም ያለ ነገር ነው። ውስጣችሁ ያለው ነገር እንዳታወጡ ያደርጓቸዋል። ይሄ ውስጥ ፋሚሊ ውስጥም ሊኖሩ ይችላሉ፣ ውጪም በጓደኝነት ሊኖሩ ይችላሉ። ስለዚህ እነዚህ ሰዎች በራሳችሁ ያላችሁን ኮንፊደንስ ይገላሉ። ባውንደሪያቸውን ያልፋሉ። ስለዚህ መጀመሪያ ኮንፊደንሳችሁን ቢውልድ ለማድረግ በራስ መተማመናችሁ ለመጨመር ማድረግ ያለባችሁ ነገር ምንድን ነው? ለእነዚህ ሰዎች ልክ ማበጀት፣ ገደብ ማበጀት ነው። ሌላው ደግሞ ኮንፊደንሳችሁን ቢውልድ ለማድረግ በራስ መተማመናችሁ ለመጨመር ከራሳችሁ ጋራ ቁጭ ብሎ ማውራት። ይሄ በጣም ብዙ ቪዲዮ ላይ ማወራው ነገር ነው። ከራስ ጋር ማውራት በጣም ወሳኝ ነገር ነው። ግን ይሄኛው ኮንፊደንሳችንን ቢውልድ ለማድረግ ምኑ ጋር ነው ጥፋቴ ምንድነው? ማስተካከል ያለብኝ ምንድነው? መጨመር ያለብኝ ህይወቴ ውስጥ ምንድነው ኮንፊደንሴን ያሳጣኝ ነገር? ያንን ኮንፊደንሴን ያሳጣኝን ነገር እንዴት ነው ያንን ኮንፊደንስ ቢውልድ ማድረግ ምችለው? ያንን ያጣውትን ነገር ማስተካከል ምችለው? ያንን የደከምኩበትን ነገር ማስተካከል ምችለው? ያ ኮንፊደንሴን የነጠቀኝን ነገር እንዴት ነው ማስተካከል ምችለው? የሚለውን ማውራት በጣም ተገቢ ነገር ነው። ምክንያቱም ምንድነው ኮንፊደንሳችሁን የነጠቀው? ምንድነው ጎበዝ እንዳትሆኑ ያደረጋችሁ? ኮንፊደንት እንዳትሆኑ በራሳችሁን እንዳትተማመኑ ያደረጋችሁ ነገር፣ ያንን ቁጭ ብሎ መመርመር ያስፈል ምን ላይ ነው ያለሁት? እንዴት ነው ኮንፊደንስ መጨመር የምችለው? አሁን ካለኝ ስኪል ምን ጨምሬ ያለሁበትን ሁኔታ ላሻሽል የሚለው ኃላፊነት የእናንተ ነው። ማንም መጥቶ የእናንተን ኮንፊደንስ ሊጨምር አይችልም። ማንንም መጥቶ የእናንተን በራስ መተማመን ሊጨምር አይችልም። ሁሉ ነገር ያለው መጀመሪያ ራሳችን ጋር ነው። እዚህ መጥቶ ሌላ ሰው ያለንን ኮንፊደንስ ስለማይቀይር ቁጭ ብለን ራሳችንን መመርመር አስፈላጊ ነው። ከሰዎች ጋር የማንግባባ ከሆነ እንደገና ገደብ ከሌለን ያን ኮንፊደንሳችን ደግሞ ቅድም እንዳለው በቤተሰብ በምን ከሆነ ደግሞ ያን እንዴት ማስተካከል እንደምንችል በደንብ ከራሳችን ጋር ማውራቱ አስፈላጊ ነገር ነው ማለት ነው። ሌላው ኮንፊደንሳችሁን የሚጨምረው ኮንፊደንሳችሁን ቢውልድ የሚያደርገው በራስ መተማመናችሁን እንዲጨምር የሚያደርገው ነገር ምንድን ነው? ከራሳችሁ ጋር የምታውሩት ወሬ ነው። ስለ ራሳችሁ የምትናገሩት ነገር ነው። ስለ ራሳችሁ የምትናገሩት ነገር በጣም የወረደ ስለ ራሳችሁ የምትናገሩት ነገር በጣም ዝቅ ያለ ስለ ራሳችሁ የምትናገሩት ነገር በጣም በቃ ራሳቹ → ራሳችሁን እንደማይረባ እንደማይጠቅም ለሰው ጥቅም ማይሰጥ እንደሆነ ላይክ ሌሎች ሰዎች የጫኑባችሁን ነገር ብቻ እየሰበሰባችሁ የምታዋሩ ከሆነ ይሄ ራስ መተማመናችሁን በጣም የሚገድል ነገር ነው። ባይ ዘ ዌይ ራሳችሁን ካላከበራችሁ ማንም አያከብራችሁም። በራስ መተማመናችሁን ካልጨመራችሁ ማንም መጥቶ በራስ መተማመን ሊሰጣችሁ አይችልም። ራሳችሁ የምታወሩት ንግግር ስለ ራሳችሁ ያላችሁን አስተሳሰብ በደንብ ይለውጠዋል። ስለ ራሳችሁ ጥሩ ጥሩ የምታወሩ ከሆነ ስለ ራሳችሁ መልካም የሆነውን ነገር የምትናገሩ ከሆነ ስለ ራሳችሁ የምታወሩት ነገር ሁሉ ጊዜ ፖዚቲቭ ከሆነ ብታበላሹ፣ ይህ ነገር አበላሽ ቻለ፣ አዎ ሰው ነኝ። ስለዚህ ይህን ነገር ማስተካከል እችላለሁ። የሆነ ነገር ደግሞ ሲጠፋ፣ አዎ በቃ ጠፍቷል፣ አሁን ምንም ማድረግ አልችልም፣ ራሴን ሴቭ ማድረግ አለብኝ። እንዲሁም ደግሞ ትላንት የጠፋ ነገር ሊኖሩ ይችላል። ትላንት መጥፎ ሰው ልትሆኑ ትችላላችሁ። ሁላችንም ፐርፌክት የሆነ ማንነት ኖሮን አይደለም። እዚህ ደረስ ነው ሁላችንም ያጠፋ ነው ጥፋት አለ። በህይወት እስካለን ድረስ ሁላችንም እናጠፋለን። እስከ መጨረሻው ፍጹም ነን ማለት አይደለም። ስለዚህ ሰው ልጅ እስካለ ድረስ ይሳሳታል። እስከ ተንቀሳቀሳችሁ፣ እስከ ተራመዳችሁ ድረስ፣ ህይወታችሁ እስካለ ድረስ ሁልጊዜ ፐርፌክት ሆናችሁ አትቀጥሉ። የሆነ ነገር ስታስተካክሉ የሆነ የሚበላሽ ነገር አለ። የሆነ ነገር ቢውልድ ያረጋሉ ስትሉ የሆነ የሚፈርስ ነገር አለ። ስለዚህ ሁሉ ነገር ፐርፌክት ካልሆነ ራሳችንን ብሌም የምናረግ ከሆነ ውይ፣ እኔ ኮ አረባም፣ ሲጀመር ለእኔ አይሆንም እኮ እኔ ኮ እድል የለኝም፣ እድል ኮ ጣማማ ነው፣ የአርባ ቀን እድል ኮ እንደዚህ ነው። እኔ ኮ ድሮ ማይሳካልኝም፣ እናቴ ኮ ረግማኛለች፣ እንደዚህ ኮ ሆኛለሁ በቃ። እንደዚህ ተብለን ራሳችንን ዝቅ የምናረግ ከሆነ፣ ስለ ራሳችን ያለን አመለካከት በጣም የወረደ ከሆነ ኮንፊደንሳችንን በዛው ልክ ይወርዳል ማለት ነው። ስለዚህ ሰልፍ ቶካችሁን አስተካክሉ። ስለ ራሳችሁ የምታወሩትን፣ ስለ ራሳችሁ የምትናገሩትን ነገር አስተካክሉ። ስለዚህ ነገር ብዙዎቻችን ችግር አለብን ብዬ አስባለሁ። ራሳችንን ከመቀበል ጋር ራሳችንን ከመውደድ ጋር ራሳችንን ላይክ ከማሞገስ ጋር ብዙ ሰዎችን ልናሞግስ እንችላለን። ብዙ ሰዎችን ጎበዝ ልንን እንችላለን። ግን ታውት እስኪ ያሳለፋችሁትን ጥንካሬ እንኳን እያሰባችሁ፣ ሰው እስከሆንን እኮ የሆነ ያለፍነው ፓዝ አለ፣ እዚህ ጋር ለመድረስ የሆነ ያለፍነው ነገር አለ። ስለዚህ ያንን ነገር እንኳን እያሰብን ራሳችንን ይሄንን ካለፍኩት ደግሞ ይሄንንም አልፈዋለሁ ላይክ ደካማ ነኝ ብሎ አለማሰብ፣ ለራሳችን ዝቅ ያለ ቦታ አለመስጠት። ይሄ በጣም ትልቁ ነገር ነው። ይሄ ባይብል የሚደግፈኝ ነገር ነው። ራሳችንን ዝቅ ማድረግና ራሳችንን ማዋረድ ለራሳችን ያለን አመለካከት ማውረድ ማለት ፈጣሪን ማናቅ ማለት ነው። ፈጣሪን አችልም ማለት ማለት ነው። ፈጣሪን የሰጣኝ ማንነት መጥፎ ነው ማለት ነው። የሰጣኝ ማንነት አልወደውም ማለት ነው። ያ ደግሞ ልክ ነገር አይደለም። ስለዚህ ባገኛችሁት አጋጣሚ ስለ ራሳችሁ ጥሩ ነገር አሉ ቢቻል ደግሞ ማታ ማታ ይሄን ይሄን ይሄን ይሄን አሳክቻለሁ ይሄን ይሄን ይሄን ሰርቻለሁ፣ ይሄን ይሄን አልፍያለሁ፣ ስለዚህ ጎበዝ ነኝ፣ ስለዚህ ጠንካራ ነኝ፣ ስለዚህ ይሄን ይሄን ነገር መስራት እችላለሁ ብላችሁ ለራሳችሁ ያላችሁን አመለካከት መጨመር አለባችሁ፣ ወይም አለብን ብዬ አስባለሁ ማለት ነው። ኮንፊደንሳችንን ቢውልድ ለማድረግ ኮንፊደንሳችንን ለመጨመር። ይሄ ደግሞ ፍጥረታችሁን ተቀበሉት። ፍጥረታችሁን ተቀበሉ ሲል በቃ ፈጣሪ የሰጣችሁን ኔቸር፣ ፈጣሪ የተሰጣችሁን ተፈጥሮት፣ ፈጣሪ የሰጣችሁን ነገር ውደዱት። ያ ማለት ምን ማለት ነው? ናቹራሊ ፈጣሪ የሰጠን ነገር አለ ናቹራሊ የተሰጠን ጊፍት አለ ናቹራሊ ፈጣሪ የሰጠን ነገር አለ። ያንን ነገር መቀበል ነው። የማትወዱት የሰውነት ክፍል ሊኖራችሁ ይችላል። ያንን መቀበል ነው። መቀየር አንችሉትም። ወይም ይሄ ቅጥነት ወይም ውፍረት ወይም ደግሞ መቀየር የምንችላቸው ነገሮች ላይ ቢሆን አይኖ መቀየር ይቻላል። መወፈርም ከሆነ እንወፍራለን። መክሳትም ከሆነ መክሳት እንችላለን የተለያየ የሜዲካል ኢሹ ካልሆነ በቀር ማለት ነው። ግን በቃ እንዲሁ ራሳችንን የምንጠላ ከሆነ እንዲሁ ራሳችንን እንዲሁ ብላ የምናረግ ከሆነ እኔ እኮ አላምርም፣ እኔ እኮ አስጠላለው፣ ይሄ ነገር እኮ ያስጠላል ጭራሽ ከኛም አልፎ ለሰዎች የምንናገር ከሆነ የኮንፊደንሳችን የሚገል ነገር ነው። ስለዚህ ራሳችንን መቀበል፣ ማንነታችንን መቀበል፣ ራሳችንን መውደድ ማንቀበላቸውን ይሄ ማንወዳቸውን ነገሮች ራሱ መቀበል ነው። አንዳንድ ሰዎች አሉ ከናንተ የባሰ ነገር ኖሯቸው ራሳ ራሳቸውን ተቀብለው ሚኖሩ ለምሳሌ እናንተ በእግራችሁ በእጃቸው አለማማር ስትናደዱ እጅና እግር የሌለው ደግሞ ያንን አለመኖሩን ተቀብሎ ደስተኛ ሆኖ እየሰራ ሚኖር ሰው አለ የእናንተን አይኔ የደፈረሰ ነው አይኔ ትልልቅ ነው በጣም ወይም ትንንሽ ነው ብዙ አያምርም የምትሉ ከሆነ ደግሞ ማየት የተሳናቸው ሰዎች አሉ እግዚአብሔርን እያመሰገኑ ባላቸው ተፈጥሮ ደስተኛ ሆነው ህይወታቸውን እየመሩ ውጤት እያመጡ አለማችን ላይ የሚገኙ ስለዚህ መቀየር የማትችሉትን ነገር መቀበል ግዴታ ነው ማለት ነው። ሌላው ደግሞ በራስ መተማመናችሁ እንዲጨምር የምትፈልጉ ከሆነ የሆነ ስኪል ይኑራችሁ። የሆነ ምትጨምሩት ነገር ይኑር። የሆነ ምታረጉት ነገር ይኑር። የሆነ ፐርፌክት የሆናችሁበት፣ ሰዎች ከናንተ ሊማሩ የሚገባ ነገር ይኑራችሁ። ሰዎች ከናንተ ሊማሩ የሚችሉት፣ ከናንተ ላቁ የሚችሉት፣ ከናንተ ሊጠቀሙ የሚችሉት፣ ከናንተ ሊማሩ የሚችሉት ነገር ይኑራችሁ። በአንድ ነገር ላይ ጎበዙ ነው። በአንድ ነገር ላይ በደንብ ስሩ። ምክንያቱም አንድ ኮንፊደንስን ከሚገድል ነገር ባልፈውም ብያለሁኝ ምንም ስራ ለመስራት ስንፍና ነውና፣ በተቻለ መጠን ሰነፍ ላለመሆን ሞክሩ። ባላችሁ አቅም ስሩ፣ ባላችሁ አቅም ጎበዝ ሆኑ። እናንተ ጎበዝ የምትሆኑ ከሆነ እናንተ ጠንካራ የምትሆኑ እናንተ የምትሰሩ ከሆነ የሚሰራን ሰው የሚጠላ የለም ማለት ነው። ስለዚህ አንድ ኮንፊደንሳችሁን ቢውል የሚያደርገው ነገር ምንድን ነው? ስለ ራሳችሁ ያላችሁን አመለካከት የሚቀይር ነገር ምንድን ነው? የምትሰሩ ከሆነ ነው፣ በደንብ የምጎብዙ ከሆነ ነው፣ ስንፍና ከላያችሁ ላይ የምትጥሉ ከሆነ ነው። ሰነፍ ሰዎች ብዙ ጊዜ ጓደኞች የሚላቸውም በስንፍና ሆናቸው ምክንያት ጓደኞቻቸውም ይርቋቸዋል። እንደገና ደግሞ ምንም ሕይወታቸው ለውጥ ስለማይመጣ ወሬ ብቻ ስለሆኑ ከነዛ ሰዎች ሰዎችም ብዙ አይጠብቁም። ማለት ፐርፌክት ለመሆን ሞክሩ። በአንድ ነገር ጎበዝ ለመሆን ሞክሩ። መስራት ያለባችሁን ነገር በሚገባ ስሩ። ማወቅ ያለባችሁ እወቁ። እውቀታችሁ ባደገ ቁጥር፣ ስለ ነገሮች ያላችሁ ምልከታ በሰፋ ቁጥር፣ የምታነቡ ከሆነ በነገሮች በጣም ጎበዝ እየሆናችሁ የምትሄዱ ከሆነ ኮንፊደንሳችሁ በደንብ ቢውል ይሆናል። እንደውም አታስቡትም ማለት ነው። በጊዜያችሁ መስራት ያለባችሁን ነገር ስሩ። ወጣትነታችሁን፣ ጊዜያችሁ እንዳይባክን በጣም ጥንቃቄ አድርጉ። ምክንያቱም ይሄ ጊዜ መቼ አይመለስም መቼም ልጅነቱን ያልናፈቀሰው የለም። በቅርቡ እንደውም ከጓደኞች ጋር እያወራው በጣም እንደ ድሮ ልጅ ብንሆን ምናምን እያለን እያወራን ነበረና አንዴ ጊዜ ከሄደ አንዴ ይሄ ወጣትነት ከሄደ አንዴ ኮንፊደንስ ሉዝ እንደዚ አረቁ እንደዚህ እንደዚህ ሆኜ ነበረ እያላችሁ ታዝኑበት አላችሁ እንጂ ይሄ ጊዜ ተመልሶ አይመጣም። ስለዚህ ይሄ ወርቃማ ጊዜያችሁን ወጣትነታችሁን፣ ጎልማሳነታችሁን ይሄ ያላችሁን ጊዜ በሚገባ ተጠቀሙት፣ በሚገባ ስሩበት፣ በሚገባ እራሳችሁ ላይ ፎከስ አድርጋችሁ ስሩ ያ በደንብ ኮንፊደንሳችሁን ያሳድግላችኋል። እርግጠኛ ነኝ ይሄ ፓርት ስሪ ፓርት ፎር ከራሳችን ጋራም ሌሎች ሰዎችም ጋብዘን ምናወራበት ጉዳይ ይሆናል። ይሄ በጣም የተወሰነው ሀሳብ ነው ስለዚህ ነው፣ ግን በሌላ ቪዲዮ ሰፋ አድርገን ለየት አድርገን ሙሉን ለማንሳት እንሞክራለን። ግን ለዛሬ ይሄ በቂ ነው። ይሄ ቪዲዮ እንደጠቀማችሁ ተስፋ አደርጋለሁ። በሌላ ቆንጆ ና አስተማሪ ቪዲዮ እስከምንገናኝ ድረስ እንገናኝ ድረስ አብሬያቸው የቆየሁት እኔ ሳምራ እስራኤል ሰዎች፣ እንደተለመደ ወደ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ አድርጉ። ብዙዎቻችሁ ቪዲዮዎቼን ታያላችሁ፣ ግን ሰብስክራይብ አታረጉ። ስለዚህ ባካችሁ ሰብስክራይብ አድርጉ። ለኔ በጣም ይጠቅመኛል። እንዲሁም ደግሞ በዚህ ጉዳይ ይሰራልን፣ በዛ ጉዳይ ይሰራልን የምትሉት ሀሳብ ካለ ኮሜንት ላይ ጻፉልኝ። እንዲሁም አስተያየት ካላችሁ ለቻናል አዲስ ከሆናችሁ ገብታችሁ ለቻናል አዲስ ነኝ ያላችሁ አስተያየታችሁን መጻፍ ትችላላችሁ። እኛም ዌልካም እንላችኋለን። በሌላ ቆንጆ እና አስተማሪ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ።